ሰው መከራው ጽኑ በሆነ ጊዜ፣ ሰው ዘመን በራቀበት ጊዜ፣ ሰው ለጥያቄው መልስ ባጣ ጊዜ እግዚአብሔር ረስቶኛል፣ ጌታም ትቶኛል፣ እረ እንደውም ባይኖር ነው እንጂ ቢኖርማ መቼ እንዲህ ይፈጸማል? ከፋ ሲልም ኧረ የለም ወደ ማለት ይደርሳል። ሰው መከራ ሲጸናበት፣ ሰው ጊዜ ሲርቅበት፣ ሰው ለጥያቄው መልስ ሲያጣበት፣ እንዲህ ይላል ቢረሳይ ነው ባይወደኝ ነው። ባይኖር ነው። መጨረሻ ላይ ኧረ የለም ለማለት የሚደርሰው እንዲህ ባሉ ጊዜያት ነው። እንዲህ ባሉ ጊዜያት እግዚአብሔር አላይ አለኝ የሚል ጩኸት ነው የሚሰማው። ክርስቲያኖች ምናልባት ምናልባት እግዚአብሔር አላይ ብሎን ሳይሆን እኛ እንታይ ብለን እንዳይሆን መጠርጠር ነው። የእግዚአብሔር አይኖችማ አይደክሙ፣ ኃያላን ናቸው። የእግዚአብሔር አይኖችማ አያንቀላፉ፣ ትጉሃን ናቸው። የእግዚአብሔር አይኖችማ አይጨልምባቸው፣ ብሩሃን ናቸው። የእግዚአብሔር አይኖችማ አይሞቱ ህያዋን ናቸው። የእግዚአብሔር አይኖችማ አያዳሉ ጻድቃን ናቸው። ታዲያ አይኖቹ እንዲህ ከሆኑ ምናልባት ምናልባት እኛ ላለመታየት ተደብቀን እንዳይሆን ነው መጠርጠር፣ እንጂማ እግዚአብሔር ያያል። እጠራለሁ አትሰማኝም፣ እጮሃለሁ አታደምጠኝም እንለው ይሆናል እግዚአብሔር። እሱ ግን የሚመልስልን መቼ ጠራህኝ ነው ሚለ። ምክንያቱም እግዚአብሔርን መጥሪያ አንደበቶቻችን አሁን እኔ የምናገርበት እናንተ የምትጮሁበት አንደበቶች አይደሉ። እግዚአብሔርን መጥሪያ አንደበቶቻችን ንጽህናና ምግባራችን ያለ ንጽህናና ያለ ምግባር ጮህን አላደመጥከኝም ብንለው ብንጠራህ አልሰማኸኝም ብንለው ያለ ጥርጥር መቼ ጠራኸኝ ነው የሚለው ታስታውስ ይሆን ትጣራለህ እሰማህም አለው ነው የሚለው ብንጮህ ያልተደመጥ ነው ብንጣራ ያልተሰማ ነው ምናልባት ምናልባት የኔና የእናንተ አጠራር ላይ ችግር ቢኖር ነው። እግዚአብሔርን እፈልገዋለሁ ግን አላገኘሁትም። ፈቃዱን ለማወቅ ታከትኩኝ ግን አልቻልኩም። ፈልገኝ ብሏል ግን እሱ አልገኝ አለ የሚል ጉርምርምታ እናሰማ ይሆናል። ክርስቲያኖች፣ እግዚአብሔርን ማግኘት ማለት ፈቃዱን ማግኘት ማለት ነው። ፈቃዱን ማግኘት ማለት ደግሞ የማይፈቅደውን መተው ማለት ብቻ ነው። ባጭሩ እማይፈቅደው ውስጥ እየኖረን እግዚአብሔርን ማግኘት እንዴት ይቻላል? ከማይፈቅደው ፈቀቅ ብለን ስንፈልገው ነው እግዚአብሔር የሚገኘው። እግዚአብሔርን ቀርቦ ሳለ ጥሩት ነው የተባለው፣ በሚገኝበት ጊዜ ፈልጎት ነው ያለን ነው ብየው ፈቃዱን በማይፈቅደው መንገድ እያቀረብንለት ፈለግንህ ግን አላገኘንህም ብንለው እንዴት እውነት ሊሆን ይችላል? ክርስቲያኖች፣ ወይንን በመርዝቃ ማርን በሬት ለውሶ ማቅረብ የሚፈቀደውን በማይፈቀደው መንገድ ከማቅረብ ጋር እኩል ነው የሚሆነው። ታዲያ እንዴት እግዚአብሔር ረስቶኛል ጌታም ትቶኛ ኧረ እንዶ ባይኖር ነው፣ ኧረ የለም እስከ ማለት የምንደርሰው፣ ምናልባት ምናልባት እኔና እናንተ የሚፈቅደውን በማይፈቅደው መንገድ እያቀረብን እንዳይሆንን ጠርጥረው። ክርስቲያኖች ጾሙ ከግፍና ከዝሙት ጋር ጸሎቱ ከቂምና ከጠብና ከክርክር ጋር ምጽዋቱ ከንፍገትና ከስስት ጋር፣ ዝማሬው ከጭፈራ ጋር፣ ሽብሸባው ከዳንስ ጋር፣ ቅዳሴው ከመርከስ ጋር ምናቀርብለት ከሆነ እውነት ነው፣ ፈቃዱን ማግኘት አንችልም። የቀረብነውን እንመስላለን ግን ሩቆች ነን። እናስቀድሳለን ግን አንቀደስም። እንወዳሃለን እንለዋለን ግን አንታዘዝም። ታዲያ እንዴት አድርጎ የመከራው ጊዜ ያጥራል! እንዴት አድርጎ የረዘመው ጊዜ ያጥራል! እንዴት አድርጎ ጥያቄያችን ይመለሳል! ብዙ ሰው አያችሁ፣ እግዚአብሔር ርቆት ሳይሆን እግዚአብሔር ቀርቦት እንኳን መልስ ማግኘት አቅቶታል። ከኛ ሩቅ ነህ እንዳንለው ሰው እስከ መሆን ቀርቦናል። በምን እንወቅ እንዳንለው በመገለጡ ራሱን ገልጦልናል። እንዴት ነው የምትወደኝ ብለን እንዳንጠይቀው እስከ ሞት ድረስ ወዱ አሳይቶናል። ታዲያ ከዚህ በቀር የኔና የእናንተን ጥቂት ጥያቄዎች ለመመለስ እግዚአብሔር ከእኔና ከእናንተ በጣም ሩቅ ይመስለናል። ምናልባት ምናልባት እኔና እናንተ ርቀ ነው እንዳይሆን ራሳችንን ነው ምንጠረው እግዚአብሔርን ስለ መስማቱ አንጠራጠረው። እኛ ግን በትክክል ስለመጠየቃችን መጠየቃችን ግን እንጠራጠረው ይገባል። ታዲያ ምን እናድርግ? ጥቂት ነጥቦችን ላስታውሳችሁ። የመጀመሪያው፣ ክርስቲያን ሆይ ሁል ጊዜ መከራው ጸናብኝ፣ ቀኑ ረዘመብኝ፣ ጥያቄ መልስ አጣው ብለ ጀርባን እንዳትሰጠው ተስፋም እንዳትቆርጥ እንዳትመረርም አምላክህንም እንዳትተው ሁል ጊዜ የማይታየውን ፈልገው የማይታየውን እየው። ምን ማለት ነው? አንድ ጥቅስ ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 እንዲህ ይላል የማይታየውን እንጂ የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርንና የዘላለምን ብዛት ያደርግልናልና፣ የሚታየው የጊዜው ነው፣ የማይታየው ግን የዘላለም ነው ይላችኋል። እዩት፣ ልብ ብላችሁ አዳምጡት። የማይታየውን እንጂ የሚታየውን ባንመለከት ቀላል እና ለጊዜው የሆነው መከራችን የክብርን እና የዘላለምን ብዛት ያደርግልናል። የሚታየው የጊዜው ነው፣ የማይታየው የዘላለም ነው። ክርስቲያን ሆይ አንተ ግን ሁል ጊዜ አይኖችህን ከሚታየው ላይ አንሳና ወደ ማይታየው ወርውረው። የአሳ አንበሪውን ዮናስ ተመልከተው። ዮናስ በአሳ አንበሪ ሆድ ውስጥ ገብቶ የአሳ አንበሪውን ጨጓራዎች፣ የአሳ አንበሪውን ጥርሶች፣ የአሳ አንበሪውን የሚፈጩ የሚያቀልጡ ኤንዛይሞች፣ እነሱን አደለም የሚመለከተው። እግዚአብሔር ያሳያችሁ፣ ልዑልም ያመልክታችሁ። አሳ አንበሪ ሆድ ውስጥ ሆኖ ጥርሱን አለመመልከት ከባድ አደ። ይህን ነቢይ ተመልከቱት። ከሚታየው ጥርሱ በላይ የማይታየውን እግዚአብሔርን አይቷል። አያችሁ፣ አሳ አንበሪ ሆድ ውስጥ ሆኖ ወደ ቅዱስ መቅደስህ እመለከታለሁ። በአሳ አንበሪ ከርስ ውስጥ ሆኖ ነቢዩ የሚያየው ቅዱስ መቅደሱ ምን አይነት ድንቅ እይታ ነው! ክርስቲያኖች፣ ይሄ ቃል አያጽናና? መቅደስ ውስጥ ሆነን መቅደሱን መመልከት ያልቻለው እጆቹ ውስጥ ሆነን ተአምራቱን ያላጣጣም ነውን። ረድኤቱ ስር ሆነን የረድኤቱ ስራ ያልገባንን በመግቦቱ ጠብቆ እያኖረን ጥበቃውን አጋጣሚ ያደረግ ነውን? እኛን አይገሥጸንም ከእሱ ጋር ሆነን ርቀና፣ አጠገቡ ሆነን አላወቅነው። እየዘመርንለት አልገባንም፣ እያገለገልነው አናውቀው። እውነቱን ነው ያሰባኪ እግዚአብሔርን የማያውቀው የእግዚአብሔር ሰዎች ብሎ የሰበከው። እየተናገርንለት አልገባንም። በአደባባይ እየጮንለት በጓዳና ለቅስም ት ዓሣ ነባሪ ሆድ ውስጥ ሆኖ